የራሂል መጥፎ ስራ ይፋ ወጣ። ራሂል አሁን፣ ባቢ ቀድማት ሴራዋን ስላወቀ፣ ድርጅቱን ለጽናት ስለመለሰ፣ ራሂል በንዴት ራሷን ከዚች ዓለም አሰናበተቻት። ግን ቢሆንም ከዛ በፊት ብዙ ጥረት እያደረገች ትገኝ ነበር። ባቢ የጽናት አባት ነው፣ ጥላት እያለ ቢታገልም ሮቤል አይኑን ገለጸለት። ይህች ሴት አባትህ ጋር እንደተዋወቀች ሲለውም አላውቅም እንዴት እንደሆነ እና ስራ ቦታ እንዴት ድርጅቱ ልትመጣና ልሰራቻ ላይ ሲለውም አላውቅም። ባለ ገንዘብ ናት፣ ባለ ንብረት ናት፣ አላውቅም አለ። አየህ ስለዚህ ራሂል እዚህ ቦታ የመጣችበት ምክንያት አላት። እናም ሲቀጥል ደግሞ ገንዘቡን ድርጅቱን በእሷ ስም ማዞር ትፈልጋለች። ሲቀጥል ደግሞ አሁንን ነፍሰ ጡር ነኝ እያለች ታስፈራርሃለች። ይች ሴት ወደ አንተ የመጣችው የሆነ ምክንያት አላት። ከዛ በፊት አልፈልግህም ብላ ጥላ ሄዳ ነበር። አሁን ደግሞ ተመልሳ መታ፣ ልክ ድርጅቱ ባንተ ስም ሲሆን ስራ መስራት ጀመረች። ንቃ አለው ሮቤል። ከዛም ይች ሴት ማናት? እውነትህን ነው። ለጽኑ ቢያንስ በምትወደው ሰው ልቧ ተሰብሯል። በድርጅቱ ደግሞ ልክ እሳት ይገባል አለ። ሮቤልም የምርህን ነው አለው። አዎ በማለትም እንግዲህ ባቢ የጽናትን ድርጅት በስሟ አዙሮ ሲመልስላት ይህን የሰማቸው ራሂል ራሷን ሴት ጠርጋ አሰናበተችው ድሮም ሰይጣን ሰው ምንም ያገኘው ነገር የለም መጨረሻው ኪሳራ እንጂ የብሌን እናት አሁን ከስራዋ ብዛትና ከመናደዳቸው ብዛትም ደግ ሆንሽ የማለት ስሜት እየተሰማቸው ይገኛሉ በእርግጥ እንደሆነ እንደተፈጠረ እያሉ ይነግሯት ነበር አሁን ድርጅቱ በመመለሱ ብሌን ከማንም ከምንም በላይ እጅግ ደስተኛ ሆናለች ነገር ግን ጽናትና ባቢ ለመጨረሻ ጊዜ ከዚህ ከድርጅቱ ያገናኛቸው ድርጅት ያለያየንም ድርጅት ነው ብሎ እውነቱን ነግሯት ባቢ ላሻለ ጽናት ምንም ቢሄድ ምንም ቢመጣ አሁን ላይ አያስደስተኝ የሚያስደስተኝ ያንተና ያንተ ከጎኔ መሆን ነበር አለችው። እኔና አንቺ በፍጹም አብረን ልንሆን አንችልም በማለትም ጥሏት ሄደ። በጣም ልቧ ተሰበረ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምት የምትሰቃየው ጽናት ቀጣይ ፓርት ይዘመተናል ማለት ነው። ጽኑ እንግዲህ በአንድ በኩል ልቧ ቢሰበርም በአንድ በኩል ደግሞ የአባቷን ደስታ ባቢ የድርጅቱን በስሟ በማዞር መለሰላት። ነገር ግን ጽናት ምንም ይሄድ ምንም ይንጣ ለኔ ጉዳይም ሆነ ደስታይም አይደለም። የኔ ደስታ ሙሉ የሚሆነው ባቢ ከጎኔ ሲሆን ብቻና ብቻ ነው አለች። አይገርምም። ራሂል እንግዲህ ሮቤልን እያንዳንዱ እርምጃቸውን የባቢንና የጽናትን እንዲሁም የብሌንን እንዲከታተል ቀጥረዋለች። ባቢና ሮቤል በመመካከር ለራሂል የተሳሳተ መረጃ እየሰጠ እሷን ቀድሞ መገኘት እንዳለባቸው ተመካከሩ። ሮቤል ግን የዋዛ አይደለም። እናም አሁን እያስጨነቀው ያለው ብሌን ተረቀኛለች በሚል ነው። ራሂል ግን ይዋዛ ልትፋታ አልቻለችም። ባቢን በደንብ አድርጎ መከረው። ባቤ፣ አሁንስ ምን ትፈልጋለህ? ምን ቀረ? ወደ ጽናት የማትመለስበት ነገር ምንድን ነው? ብሎ ሲጠይቅም ባቤ ለሮቤል እውነቱን ነገረው። እኔ ምን እንደተፈጠረ አላውቅም፣ ባቤ፣ እኔን ምን እንደሆንኩኝ አላውቅም። ሮቤል እዩልክ? የዛን ቀን መጠጣት ነበረብኝ። በጣም መጠጣት ስለፈለግኩ ከእሷ ጋር ጠጣሁ። ከዛም አብረን አደረን። ከዛም በላይ በማለት ፎቶ የላከችለትን አሳየው። ቀጠለና ደግሞ ይውለክ ራሂል አሁን ነፍሰ ጡር ናት አለው ምንድን ነው ያደረግከው? አለ። እንደዚ አድርጋይ ነው ሲለውም ሮቤል በጣም ተገረመና፣ ይች ልጅ የሆነ አላማ አላት ማለት ነው። ምክንያቱም አላማዋ አንተንና ጽናትን ለይታ አንተንም አትወድህም፣ አንተ ጋር ኖረች አልኖረች ግድ አይሰጣትም። ስለዚህ የሆነ አላማ አላት አለው። ማለት አባትን እንዴት ነው ያገኘችው? አላቅም ድርጅቱን ልስራ ብላ ለስራን የመጣቸው አለ ሮቤልም እንድህ ከዛ በፊት ጥላ ሄዳለች ልክ የድርጅቱ ስም ባንተ ሲሆን ዘው ብላ መጣች ይህ ነገር ዝም ብሎና አጋጣሚ ይመስልሃል እናም አሁን ነብሰ ጡርነኝ እያለ እያስፈራራች ነው ስለዚህ ምን መሰለ ድርጅቱን በስሟ ማድረግ ትፈልጋለች አለው ምን እውነትህን እኮ ነው በቃ ሰዓት ቀድሜ መቅደም አለብኝ። ራሂልን ማሸነፍ የምንችለው አንተ የውሸት መረጃ እየሰጠ ከሷ ጎን እንደሆንክ መሆን አለብህ። እኔ ደግሞ እስከዛ ውስጥ ውስጡን ስራ መስራት አለብኝ። የጽናትን ልብ በእኔ ተሰብሯል። አሁን ደግሞ ቢያንስ ድርጅቷን መልሽ መካስ አለብኝ። ይሄ ድርጅት የኔ አይደለም አለ። ምን እውነትህን ነው አለ ሮቤል አው ሮቤል አለ ሮቤልም በራሂል ላይ እያወለጭ እንግዲህ የጽናትንና የቤተሰቦቿን በሙሉ፣ የባቢን እንቅስቃሴ ተከታተል ብለው ነበር። ከዛም አሁን ግን ለባቢ አርግሻለሁ የሚል የወረቀት አምጥታ ብሰጠው ባቢ በጣም ተናደደባት። እንዴት ሊሆን ይችላል እያለ ሲልም፣ አንቺ አረመኔ አውቀሽ ነው፣ አንቺ ከበደልሽ በላይ ማንም አይበድለኝም አላት። ልጁን አውርጁ ሲላትም እሷ ደግሞ በፍጹም አለች። ግን የውሸት የእርግዝና ምርመራ አሰርታ አምጥታ ነው የሰጠችው እንጂ ምንም ነገር ያደረጉ አይመስልም። ሲቀጥል ራሂል አሁን ጉዷ ወጣባት። እናም የብሌን እናት ሁሉን ነገር ይነግሯታል። አሁን ሮቤልን ደውላ ጽናትና ባቢ አብረው እንደሆኑ የብሌንና ሲነግሯት በጣም ተናደደች እና አንተ ምን እየሰራህ ነው ጽናትና ባቢ የት ናቸው አለችው ምንድን ነው አልገባኝም ብሎ ሲጠይቃት እኔን መልሰህ ትጠይቀኛለህ አንተ ነፈዝ በማለት ሮቤል ላይ ጮኸችበት ሲቀጥል በኋላ ላይ ጽናትን ቀጥሮ ባቢ እኔንና አንቺን ያገናኘን ድርጅት ነው የሚያለያየንም ድርጅት ነው ስለዚህ ይሄ ድርጅት ያንቺ እንጂ የኔ አይደለም፣ ይሄው በስምሽ ብሎ ሰጣት። ጽናትን እወድሻለሁ ደግሞ እሺ አላት። እኔም እወዳለሁ ባብዬ፣ እኔ አምላምንም የምረህ ነው አለችው። አወጽኑ ከዚህ በኋላ እኔን አጠብቂ፣ የራስሽን ህይወት ኑሪ በማለትም ጥሏት ሄደ። በጣም አዘነች። የድርጅቱን ዶክሜንት ይዛቤት ቤት መጣችና ጸጥ አለች። ለብሌን ምኑን ነሽ ነው ብትልም ብሌን ዶክሜንቱን አሳየቻት። ከዛም ይሄ እኮ ትልቅ ነገር ነው። እንደት በዛ አንድ ቤት ታናግረኛለች? ስትልም እኔ ገንዘብ ሄደ መጣ ለእኔ ምንም አይደለም፣ ለእኔ ባቢ ነው ደስታ የምንጭ፣ አለች። እመኝን ይወድሻል፣ ተታረቃላቸው አለች። በደስታ ጮቤ ሲረግጡ የብሌን እናት መጡ። ምንድነው ነው ሲባሉም ድርጅቱ ተመለሰ ስትላቸው ብሌን በጣም ደነገጡ። ለምን ደነገች? ሲባልም አይ ደስ ብሎይ ነው፣ በማለትም ራሂል ጋ ሄደች። የብሌን እናት እዛ ባቢ ለባቢ የሰርግ ድርጅት የሰርግ ወረቀት እየበተንኩ ነው አለች። ምን የምን ሰርግ አለቻት። ልንጋባ እኔ ራሂል የምፈልገውን ነገር በቀላል የምተው አይደለሁም አለች። ኦ አገባለው ስላልሽው ነው እንዴ? አግባይ ስላልሽው ነው ለልጅቷ ድርጅቱን የሰጣት አለች። ምን አለቻት። ተቀርመሻል ልጅ ድርጅቱን ለጽናት ፈርሞ በስማ አሰቷታል። ስትላት የመጨረሻ ጨለለች የምትሆነው ግራ ገባት። እንዴ ተረጋጊ፣ ወንድ ቢሄድ ወንድ ይመጣል አሉ። ስለምን ወንድ ነው የምታወሩ? ስለዚህ ስለ ድርጅት ነው አለቻቸው። የብሌን እናት አሁን ነቁ። ሮቤል ጋር ደውላ ዛተችበት። ጽናትም ወደ ቤቷ ሂዳ ፈዛ ቀረች። እናም ሲቀጥል አሁን ሮቤል እውነቱን ብነግራት ትርቀኛለች፣ ትጣላኛለች፣ አታምነኝም አለ። ያንተ በምን ጣእሞ እኔኮ ከራሂል ጋር ከመገናኘትም አልፌ እርግዝና ላይ ነኝ። አንተ መጀመሪያ ስራዬ እንደዛ ነበር፣ ግን ታፈቀርኩሽ በኋላ ራስ ራሂልን ራኩኝ ብትላት አምና ትቀበልሃለች አለው ባቢና ሮቤል በፍቅር እየተሰቃዩ በራሂል ምክንያት ደግሞ ውስጣቸው ድመት ተብሏል። የራ የጽናትንና የብሌንን ልብ ማጣት አይፈልጉም። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ።